የሳቆ የሸወዱን ስንቶች አሉ ነው የተባለው። ምክንያቱም ብዙ ሰዎች ከላይ ይስቃሉ፣ ሚዲያ ላይ ደስተኛ መስሎ ይታያሉ። ሴሌብሪቲ፣ በተለይ በጣም ዝነኛ ታዋቂ ሰዎች ላይ የሚከፋቸውን ጊዜ ብዙ አያሳዩም እና ሁሌም ደስተኛ ሲሆኑ፣ ጥሩ ሲበሉ፣ ጥሩ ሲለብሱ፣ ጥሩ ሲዘንጡ ነው ፖስት የሚያደርጉልን። አንዱ አለም ጎሳም በፖሊሶች ታጅቦ የቀብር ስነ ስርዓቱ ላይ ተገኝቷል። ከደጋጎቹ ጋር መንግስተ ሰማያት ያውርሰ ቀን እስከ ማታ የልደት ፎቶዎችን ሳነሳት ነበር። ጠዋት መርዶ አረዱኝ። አንተ ጋር ነበረች ትናንትና ፎቶ ለመነሳት። አንተ የስቱዲዮ ባለቤት ነው ያደለ በሟች ወይዘሮ ቀነኒ አዱኛ ዋቆ አሟሟት ዙሪያ ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ ታውቋል። ለሚኩራ ክፍለ ከተማ ወረዳ ሶስት ልዩ ቦታው ሰንሻይን ቤቶች ፊት ለፊት ከሚገኘው ውዳሴ ሕንፃ ላይ ነዋሪ የነበረችው ሟች ወይዘሮ ቀነኒ አዱኛ ዋቆ መጋቢት 01 ቀን 2017 ዓ ም ከሌሊቱ 10 ሰዓት አካባቢ ከቤቷ የማብሰያ ክፍል በኩል ካለው በረንዳ አምስተኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለሕክምና እርዳታ ወደ ያኔት ሆስፒታል እየተወሰደች ባለችበት ወቅት ህይወቱ አልፏል። የአዲስ አበባ ፖሊስ መረጃው ከደረሰው በኋላ የምርመራ ቡድን በማዋቀርና ቦታው ድረስ በመሄድ ተገቢውን የቴክኒክ የታክቲክ መረጃዎችን ያሰባሰበ ሲሆን የሟችንም አስክሬን ወደ ዳግማዊ ሚኒሊክ ሆስፒታል ለተጨማሪ ምርመራ እንዲሄድ አድርጓል። ሟች ወይዘሮ ቀንን ያዱኛ በወቅቱ ከበረንዳ ላይ በወደቀችበት ሰዓት ፖሊስ በቤቱ ውስጥ የነበረውን ባለቤቷን ድምፃዊ አንዱ አለም ጎሳን በቁጥጥር ስር በማዋልም ምርመራ እያጣራ ሲሆን በቀጣይ የመጨረሻውን የምርመራ ውጤት ለህዝቡ ይፋ እንደሚያደርግ ያስታወቀ። በተለያዩ ማህበራዊ ድረገጾች ላይ ከፖሊስ የወንጀል ምርመራ ውጤት በፊት የሚናፈሱ መረጃዎች ተገቢነት የሌላቸው ከመሆኑም ባሻገር በምርመራ ሂደቱ ላይ የሚያሳድረውን አሉታዊ ተጽዕኖ በመገንዘብ የተሳሳተ መረጃ የሚያስተላልፉ እና የሚያሰራጩ ግለሰቦች ከድርጊታቸው እንዲቆጠቡ የአዲስ አበባ ፖሊስ አሳስቧል። ቀብር ስነስርዓቷ ዛሬ ተፈጽሟል። ወጣቷ ቀነኒ አስክሬን እንግዲህ ሽኝት ላይ የነበረው ሁኔታ ምን ይመስላል እንዲሁም ደግሞ አንዷ አለም ጎሳም በፖሊሶች ታጅቦ የቀብር ስነስርዓቱ ላይ ተገኝቷል። እሱም እያለቀሰ ባለቤቱን ሸኝቷታል ማለት ነው። ያንንም ቪዲዮ አሳያችኋለሁ። እንደ ትላንት ልትሞት እንደ ዛሬ ፎቶ ያነሳት ልጅ የሰጠውም ነገር አለ የሰጠውም ኢንፎርሜሽን አለ እሱንም ጨምረን እንሰማለን ማለት ነው። ፎቶ አንሸዋ ወንዴክስ እንግዲህ ረጅም ጊዜ ጓደኛው እንደነበረች በጣም ፎቶ ቤቱ እንዲያድግና እሱም በስራ መስኩ ስኬታማ እንዲሆን ትልቅ አስተዋጽኦ ካደረገችለት እንደ እህቴ ነው ማየት እያለ በጣም በስሜታዊነት እየተናገረ ይገኛል። እስኪ ከራሱ አንደበት በስልክ የተጠየቀውን ጥያቄ ሲመልስ እንስማ። አንተ ጋር ነበረች ትናንትና ፎቶ ለመነሳት፣ አንተ የስቱዲዮ ባለቤት ነው አይደለ? አንተ ፖስት አድርጋል በአማርኛ ጽፈ አይቼዋለሁ። ፖስት አይከደው ነገሮችን ለመበጥበጥ ነው የምፈልገው? እስቲ ጤነኛ መረጃ አይደለም። ለምንድን ነው የምበጣበጣው? ለመበጥበጥ ሳይሆን ጤነኛ መረጃ ጤነኛ መረጃ እንዲሳይብ ከፈለግኩ በጣም የምወዳት አይቲ ኢንዴክስ ስቱዲዮ የሚባልን ድርጅት ያሳደገች ቀኝ እጄ፣ ትናንትና ትላንትና አርብ ዕለት ደውላ የልደት ፎቶ አንሳይ ብላኝ ነበር ለውድ ተቀጣጥረን ነበር ለውዳቸው ትናንትና አረድ ነው። ትናንትና ዘጠኝ ሰዓት ቅኖ እስከ አስር ሰዓት እስከ አንድ ሰዓት አነሷዋል። አንድ ሰዓት ላይ እርና ሞልካኖ የሚስቱዲዮ እዛ ጋር ተለያየ። እንግዲህ እንደሰማችሁት ነው። በነገራችን ላይ በራሱ የፌስቡክ ፔጅ ወንዴክስ ፎቶ ስቱዲዮ ማለት ነው እንደዚህ ብሏል። ቀን እስከ ማታ የልደት ፎቶዎችን ሳነሳት ነበር። ጠዋት መርዶ አረዱኝ። በፎቶግራፍ ስራዎች ካፈራዋቸው ወዳጆቼ መካከል የቀኝ እጄ የምላት እህቴ ቀነኒ አዱኛ መካሬ፣ ጓደኛዬ፣ የክፉ ቀን ወዳጄ ነበረች። ትላንት መጋቢት አንድ ቀን 2017 ዓ.ም ተምረት ከቀኑ አስር ሰዓት ጀምሮ እነዚህን የልደት ፎቶዎች ሳነሳበት ሳነሳት ነበር። ማታ አንድ ሰዓት በሰላም ተለያይተን ዛሬ ጧት መጋቢት 2 2017 ጧት ማረፏን አረዱኝ። ወንዴክስ ስቱዲዮ፣ ወንዶሰን በጋሻው ለቤተሰቦቿና ለመላው አድናቂዎቿ መጽናናትን ይመኛል። እዚህ ጋር የምትመለከቷቸው ፎቶዎች እንግዲህ ትላንት ልደቷን ለማክበር የተነሳቻቸው ፎቶዎች ናቸው። እውነት ለመናገር ብዙ ሰዎች እያሉ ያሉት ያው ትላንት ደስተኛ የነበረች ትላንት ነገን የመኖር እቅድ የነበራት ሴት ዛሬ እንዴት ድንገት ሞተች ተባለ የሚለው ትንሽ በጣም አወዛጋቢ ሆኗል ማለት ነው። አሁንም ፖሊስ የራሱን ምርመራ ውጤት እስኪያመጣ ድረስ እኛ የራሳችንን መላምትና ግምት ማስቀመጣችን ትክክል ስለማይሆን እባካችሁ በትግስት እንጠብቅ ማለት ነው። በኋላ የምንጸጸትበትን ነገር አናርግ። ፍርድም ለመፍረድ አንቺ ወክል። ተወዳጁ አርቲስት አንዷለም ጎሳ ላይ ጣቶች እየበዙ ይገኛሉ። ያም ትክክል ነው ብያላምንም እስከ መጨረሻው ብንጠብቅ ባይነኝ እኔ ምክንያቱም እውነትና ንጋ እያደረ ይጠራል። በጊዜ ሂደት ሁሉንም ላይ እንደርሳለን ጋይስ። ስለዚህ ቤተሰቦቼ ለመፍረድ የሚቸኩሉ ሰዎችን ተው እንጠብቅ በሏቸው። ባለቤቱ አንዷለም ጎሳ በፖሊሶች ታጅቦ የቀነኒና ስክሬን ሽኝት ሰዓት ላይ ተገኝቷል። ይሄው

እንደምታዩት እንግዲህ በጣም ብዙ ተወዳጅ ኦሮመኛ ሙዚቃ አቀንቃኞች ተገኝተዋል። በጣም ብዙ ታዋቂ ተወዳጅ ሴሌብሪቲዎች ተገኝተዋል። ያው እህታችን እንግዲህ በድንገተኛ ሞት ሊባል ይችላል ይሄ ማለት በቃ ትላንት ደስተኛ የነበረች ሴት መቼም ዛሬ ሞተ ሲባል ራሷን ብታጠፋ ድንገት የተፈጠረ ነገር ነው። እንግዲህ ድንገት ስትረስ ውስጥ ገብታ ይሆን ወይስ ሌላ ችግር አለ የሚለው እግዚአብሔር በሚያውቀው። እኔ ምንም መገመት ከብዶኛል። ምንም መገመትም ደግሞ አልፈልግም። ምክንያቱም መገመት ትንሽ ይከብዳል፣ ያሳምማል። ሌሎችም ቪዲዮዎች አሉ። ይሄኛው ቪዲዮ ደግሞ ያው የቀነኒ አስክሬን በቅድስት ካቴድራል ቤተክርስቲያን ሲደርስ የነበረው ሁኔታ የሚያሳይ ነው። ነብስሽን በገነት ያኑርልን ከደጋጎቹ ጋር መንግስተ ሰማያት ያውርሰ አረሳህንጓዴ አረሳህንጓዴ

ገነት ያኑር ከደጋጎቹ ጋር መንግስተ ሰማያት ያውርሰ አረሳሁን እንግዲህ እንዳያችሁት በጣም ልብ የሚነካና እጅግ በጣም ልብ የሚሰብር እጅግ በጣም የሚያሳዝን ነው። ምክንያቱም ያው ብዙ ተስፋ የነበራት ወጣት በጣም ብዙ ብዙ ብዙ ተስፋ የነበራት ወጣት ቆዳ ውስጥ ጽንስ እንደያዘች ከዚህ ዓለም በሞት ተለይታለች ማለት ነው። አሁንም በጣም አዳዲስ ወሬዎች እየወጡ ነው። በጣም አዳዲስ ወሬዎች በጣም ብዙ ብዙ እየተናፈሰ ያለበት ሁኔታ አለ። ቲክቶክ ላይ እንግዲህ እየሰማችሁ እንደምትገኙ እኔ ግን አንድ ለሁላችሁ ማደራ ምላችሁ ነገር ቢኖር ትንሽ እንታገስ ነው። በጣም የቸኮልን ነው ነገሩን ለማጋጋል በጣም እየቾከልን ነው እና ትንሽ እንታገስ፣ ጋይስ ትንሽ ብንታገስ ብዙ ጤነኛ ነገር ልናገኝ እንችላለን። አንዷለም ጎሳን በእውነት ያሳዝናል። ምክንያቱም አሁን ሁላችንም ወደዛ ነገር እያመላከት እንገኛለን፣ ግን መፍረድ የለባችሁም፣ አናውቅም። በኋላ ጠቅለል ብሎ መረጃ፣ የፖሊስ ማስረጃ እስኪቀርብ ድረስ መታገስ ቢኖርብንም፣ ግን ወሬው በጣም ብዙ ነው የሚባለው ና የሳቆ የሸወዱን ስንቶች አሉ ነው የተባለው። ምክንያቱም ብዙ ሰዎች ከላይ ይስቃሉ፣ ሚዲያ ላይ ደስተኛ መስሎ ይታያሉ ሴኩሪቲ በተለይ በጣም ዝነኛ ታዋቂ ሰዎች ላይክ የሚከፋቸውን ጊዜ ብዙ አያሳዩም፣ እና ሁሌም ደስተኛ ሲሆኑ ጥሩ ሲበሉ ጥሩ ሲለብሱ ጥሩ ሲዘንጡ ነው ፖስት የሚያደርጉልን። እሱም ብቻ እያየን እኛ ያለባቸውን ችግር አንረዳምና፣ አሁን እሷም ከአንድ ቀን በፊት እንግዲህ እየጨፈረች ዘፈን በባለቤቷ ዘፈን እየጨፈረች ቪዲዮ ለቃ ነበረ። ዛሬ ለግን ሞተች ሲባል ኢማጂን ጋይ። ስለዚህ ማን ደስተኛ ማን እንደከፋ አታውቁምና ባካችሁ በዙሪያችሁ ያሉትን ሰዎች ቼክ አርጓቸው። ደህና ናችሁ ናቸው? ይሉ ተጠያየቁ። ምክንያቱም ከሄዱ በኋላ ማልቀሱ ምንም አይጠቅምም እና በህይወት እያሉ የምትችሉትን ያህል ትሪት ለማድረግ እርስ በርስ ለመደጋገፍ እንሞክር እላችኋለሁ። ቤተሰቦች ዛሬ ሚዲያ ላይ ያለው ነገር የቀብር ስነ ስርዓቷና ሽኝቷ ነው። ሌላው ደግሞ ያው ከፖሊስ የተሰጠው ማብራሪያ ነው። ፖሊስ ለጊዜው ምክንያቱ ባልታወቀ ሁኔታ ብሎ ነው የዘጋው። ለጊዜው ነው ያልታወቀ፣ ወደፊት እንደርስበታለን ነው ይሄ ፍንጭ የሚሰጠው ማለት ነው። ስለዚህ ፖሊስ ራሱ እስኪደርስበት እኛ መታገሳለን። እኔ ሁሉን ሚስጥሩን አቃሉ የሚሉ ሰዎችም እየበዙ ነው። በጣም ጥቂት ናቸው ውስጥ በቃ ቀርቦ የሚያውቋትን ነው ያን ያይል እንደምናቃት ሰው አናደርግም። ሚኪ ፊት አውራሪ ጋር አብረው ቻሪቲ ስራ ሲሰሩ የነበሩት ጓደኛዋ ነው እና ትንሽ እሱም እራሷን የምታጠፋ አይነት ሴት አይደለችም እና ቢጣራ ደስ ይለኛል የሚል ነገር ተናግሯል። ስለዚህ ግን እኛ እንደ ሰው ብንታገስ፣ ብናደምጥ፣ ብንረጋጋ መልካም ነው። ሌላው ደግሞ በጣም አደራ የምላችሁ የዛሬው መልእክት የሚሆነው ማለት ነው ውድ ቤተሰቦች ል ዛሬ ለመጨረሻ ጊዜ ማስተላለፍ እባካችሁ በዙሪያችሁ ያሉትን ሰዎች የካርጓቸው ሲስቁ፣ ሲጫወቱ ደስተኛ የሆኑ እንዳ ዲቴል ለማውራት ሞክሩ። በደንብ ጠይቋቸው ምን የተሰማሽ ነው ደስተኛ ነሽ ወይ ሁሉ ነገር ሰላም ነው ወይ ምክንያቱም አንዳንድ የሚሰማን ሰው አተን በውስጣችን እየተብላላን እየተብላላን እየተብላላን እንቆይና መጨረሻ ላይ ወደ ራሴ ማጥፋት ውሳኔ ነው ምንሄደውና ሁላችንም ቼክ ብንደራረግ ባይነኝ በደምብ በደንብ ብንፈታተሽ ባይነኝ። እና እባካችሁ እርስ በርሳችን እንደጋገፍ፣ እርስ በርሳችን ሰፖርት እንደራረግ፣ አለው ልሽ አለው ልንባባል፣ እንጠያቅ። በደንብ መጠያቅ ያስፈልጋል። እቺ ልጅ ትናንት ስስቅ ዛሬ ሞተች ሲባል ትንሽ አይደለም፣ በጣም ያማል። ነገስ ፖሊስ ምን ሊል ይችላል? ወይም ሌላስ መረጃ ሌላ በጣም ተጨባጭ የሆነ ነገር ከተገኘ እናወራበታለን። ካልሆነ ግን የቀነኒ ጉዳይ በዚ ያበቃል። በሌላ ቪዲዮ እስክንገናኝ ድረስ ጉዳችኋለሁ። መልካም ጊዜ።